እነዚህ ፋኖች መነሻቸውንም አያውቁ መድረሻቸውንም አያውቁ። ዛሬ ከአንዳርጋቸው ነው የምትሰሙት። የትሉ መነሻ መድረሻ የማያውቁ አንድ የጋራ አመራር ማምጣት ያልቻሉ አለን። አስረስ ወደ አንድ ፖለቲካዊ ማዕከል እየመጣን ነው አለን አይደል? አንዳርጋቸው መጣና ነው የምን ውሸት ነው። ፖለቲካዊም አልተፈጠረም ወታደራዊ አንድነትም አልተፈጠረም። ሲያዋርዳችሁ፣ እንዲህ ነው የሚያዋርዳችሁ። በነገራችን ላይ አንዳርጋቸው እንዲህ ነው በቃ፣ የሆነ ቦታ ቆርጦ በዚህ መልኩ አራግፏችሁ ራሱን ነፃ አውጥቶ ነው የሚወጣው። እጁን ይታጠባል ከዛ በኋላ። ስለዚህ የምን የጋራ አመራር የጋራ አመራር የሚባል ነገር የለም፣ ፖለቲካዊ አንድነት የለም፣ ወታደራዊ አንድነት የለም። ይህ ልናገር ነው የመጣሁት ነው እያለ ህዝቡ ተስፋ እየቆረጠ ነው። እየሰለቸው ይሄዳል፣ ተስፋ ይቆርጣል። ትምህርት ቤት የለ፣ ምን የለ፣ ምን የለ ከቶ አንዳርጋቸው ነው የምንሰማው።